የትኛውን ልታወጣለ የምትችለው? እኔ እኮ እየነጣጠልኩ አይደለም። እኔ እኮ ማለት ተዋህደ ማለት ምን ማለት ነው? በቃ ተዋህደ ጥሩ ነው። አሁን መስቀል ላይ ተስማምተናል። ለምሳሌ፣ መስቀል ላይ የሞተው መለኮት አይሞትም። ስለዚህ ታዲያ የሞተው ማንነው ስለ መለኮት በስጋ ሞተ አልገኝ ወይም ደግሞ መለኮት በስጋ ሞተ ሳይሆን ህያው አምላክ በስጋ ሞተ አልገኝ ኦኬ፣ እሺ ብለን ተስማማን። እዚህ ጋ ህያው አምላክ በስጋ ተገረፈ ማለት እንችላለን ወይ ብዬ የጠየቁ ነ ያው አምላክ ይኸውልህ፣ እኔ እኮ ይኸውልህ የምትሄድበት ነገር ስለገባኝ ነው። ይሄ እንደዛ አይነት ጥያቄ ስለሚመጣ ነው የምመልስልህም፣ አንድ አይነት መልስ ሊሆን የቻለው ተዋሃደ ማለት ተመሳሳይ አይደለም የተገረፈው እና የሞተው ተመሳሳይ አይደለም ነው ነው። ኦኬ ስለዚህ ያው አምላክ ከሥጋ ጋር ነው የተገረፈው ማለት ነው። ያው ማለት ይሰለ አያሞ ማልከኛ አይደለም እኮ ሕያው አምላክ በስጋ እሱማ መለኮት አያመም አይሞትም። ስለዚህ የሞተው መለኮት ሳይሆን መለኮት በስጋ ነው አልኝ። የተገረፈው መለኮት ሳይሆን መለኮት በስጋ ነው አይደለ? አንተ እንዲመች ሆኜ ልቅረብል። እሺ፣ የተገረፈው ስጋ ነው። እሺ፣ በቃ መለኮት በስጋ ነው የተገረፈው። መለኮቱን ግን አስታውስ፣ አረሳሁት መለኮትን። ስለዚህ መለኮት በስጋ ነው የተገረፈው። እሺ፣ እንደዚያ አድርገን ውሰደው። ውሰደው ሳይሆን የሆነውን ነገር ጥያቄ ስለማቀው እሺ ነው መስቀል ላይ እንግዲህ እንደሰማነው መስቀል ላይ መለኮት በስጋ ሞቷል። ግርፋት ላይ መለኮት በስጋ ተገርፏል። አሁን ዋናው ጥያቄ ምንድነው መሰለህ? የምታምንበትን ንገረኝ ስለህ እኮ እምቢ ያልከኝ። ታዲያ የምታምንበትን ንገረኝ ነገርኩህ እኮ። አንተ እኮ ለማዳመጥ ፈቃደኛ ስላልሆንኩ እኮ ነው። መነጣጠል አትችልም። የነጣጠልኩህ አይደለም። ይኸውልህ አንተ እኮ ነጣጥለን ነው እየጠየቀኝ ሳይነጣጠል መለኮት በስጋ ሳይነጣጠል ተገረፈ፣ መለኮት በስጋ ሳይነጣጠል ሞተ። እንደዛ ማለት እንችላለን? እሺ፣ ቀጥል። አይ እንችላለን ወይ የነጣጠሉ ከመሰለ እንዳልነጣጠል ክሊል አድርገል ብዬ ኦኬ። አሁን ኮንሰብት እኮ መጀመሪያም አልተረዳሃኝም። ኢየሱስ ክርስቶስ የሚለው ኮንሰብት አልተረዳሃኝም። ትንሽ ጊዜ ሰተህ ማለት ሰላሳ ሰከንድ ነው መሆሩ። ትንሽ አንዴ ቀጥል ቀጥል። ከዚያ ወደሚቀጥለው ጥያቄ ብትመጣ ይሻላል። ኢየሱስ ክርስቶስ ማለት ከድንግል ማርያም የነሳው ስጋ ፍጹም ሰው ፍጹም አምላክ እንዲሆን አድርጎታል። ያዳመጥከኝ ነው በስትክክል ምናልባት የምሰማው ያ መለኮታዊ አስጠፋብኝ በእናትህ ይቅርታ። በጣም ፍጹም አምላክ ፍጹም ሰው ሲባል የሞተው ግን በስጋ ነው ብያለው። መለኮት እንደማይሞት አንተም እኔም አክሰብት አድርገናል። ስታስረዳኝ ግን እንድትጨምር ልኝ እፈልገው ነገር አለ። እች ልንገርህና ታስረዳኛለህ። አሁን በስጋ የሚለውን ተርም ስትጠቀም ማን በስጋ እንደሆነ ግን ክሊር እያረክልኝ ለፍ የሞተው ኢየሱስ ክርስቶስ በስጋ ሞተ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከተባለ ፍጹም ሰው ፍጹም አምላክ ነው በስጋ የሞተው ሌላ ስጋ አለ ከፍጹም ሰው ከፍጹም አምላክ ላይ ወይስ እንዴት ነው ነገሩ? አሁን አሪፍ ጥያቄ ጠየቅ። በቃ ተዋህዶ ማለት ተዋህዶ ማለት ምንድን ነው? ከድንግል ማርያም ያንን ስጋ ሲወስድ መለኮት እንዳለው ታውቃለህ። ከዚያ ደግሞ ስጋም እንደለበሰ ታውቃለህ። ስጋው ስጋው ስጋው ሞቱ፣ በስጋ ሞተ። የሞተው በስጋ ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ መለኮቱ ግን ህያው ነበረ አይሞትም መለኮት ስለማይሞት ማለት ነው አሁን የተረዳሁትን ልንገርህ ጀስት ኮንቲኒው ኢየሱስ ክርስቶስ ፍጽም ሰው ፍጽም አምላክ ነው ከማርያም የነሳው ስጋ መለኮት የተዋህደው ስጋው ቃል ስለሆነ መለኮታዊ ስጋ ነው የሞተው በስጋ ነው ማን ኢየሱስ ማለትም አምላክ አይሞትም ሞት አይነካውም ስለዚህ አምላክ የሞተው በስጋ ነው ትክክል ኤግዛክትሊ ኦኬ ተመሳሳዩ ዴፊኒሽን መገረፉ ላይ ይሰራል። ኦኬ መገረፉ ላይ ኤክስፕሌን እንዳደረገው ከፈለግ እንዴት ነው መሰለህ፣ ከማርያም የነሳው ስጋ መለኮታዊ ስጋ ነው፣ ስግው ቃል ነው። ስለዚህ አምላክ አያመውም። ያ ማለት የተገረፈው አምላክ በስጋው ነው። ትክክል፣ የተገረፈው አምላክ በስጋው ነው። ኦኬ አምላክ በስጋው ተገረፈ፣ አምላክ በስጋው ሞተ ማለት እንችላለን ማለት ነው። በስጋው ሞተ። አምላክ በስጋው ሞተ። መለኮቱ ግን አምላክ በስጋው ሞተ። አምላክ ሲገረፍ ምዕራፍ 6 ቁጥር 12 ላይ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ ለሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። የኔ ጥያቄ ምንድነው? አምላክ በስጋ ወደ ማን ወደ አባቱ ኦኬ አምላክ በስጋ ጸልዋል ማለት ነው ወደ ሌላ እዛ ጋር ሲያስተምራቸው ነው ለሐዋርያት መፀለይ እንዴት መጸለይ እንዳለባቸው ሲያስተምራቸው እያስተማረ ሚሁ ምንም እያደረገውን ብቻ ግን አምላክ በስጋ ጸልዋል ማለት ነው ሲጸልይ የነበረ ወደ አባቱ ነው አባቱ ደግሞ ማን ነው አምላክ በስጋ ወደ አባቱ ጸልዋል ቆይ ስማኝ አባት ኦኬ ቀጥል ቀጥል እሱ ጋር አቅርቢ አንዴ ወንበሩን እሱ ጋር ይቅርታ፣ እንዲ እሺ። ተመልሻለሁ። እሺ ጥያቄ ምንድን ነበረ? አምላክ በስጋ ወደ ማን የጸለዩ? ስለ ወደ አባቱ ጸለያል። ስለዚህ አምላክ በስጋ ወደ አባቱ ጸልዋል ማለት ነው። አሁን ሲያስተምራቸው እንዳትልኝ ችግር የለውም። ፈገግ ብሎ የሚጸለይበት ማቴዎስ ላይ ማንበብ እንችላለን። ግን እያስተማረ ግን አምላክ በስጋ የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ አንድ ጊዜ መልእክት ልናገር አን ከይቀርታ ጋሽ ና መልእክት ነው። እዚህ ላይ ያሉ ወንድሞችን ማሄርን ጨምሮ ሙከሚል ፌዝ ጀማል ጉዳይዲያ ወንድማችን መሐመድን እንዳለ ፎሎ አድርጎ ሁላቸው፣ ማንም እንዳይቀር ሁላቸውንም ነው። ቀጥሎ አፎን ሉቃስ ወንጌል ስድስት ስንት ነው ያልከኝ? የሉቃስ ወንጌል ምዕራፍ ስድስት ቁጥር 12 ወጣ ነው። የሉቃስ ወንጌል ገብቶ ይቅርታ አንዴ ስልክ ገብቶብኝ ነው በጣም ንን እያልኩኝ ስለሆነ፣ እሺ የሉቃስ ወንጌል ስድስት ስንት ነበር ያልከኝ አባ? ቁጥር አስራ ሁለት ኦኬ ቁጥር አስራ ሁለት እሺ። በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በቃ እንደ ተራ በምን ይናገራል እኮ እዚሁ ክፍል ላይ ጥያቄ እንግልጽ ላድርግልህ። መራቡ ምናምን አደለም መገረፉን ጨረስን፣ መሰቀሉን ጨረስን። ግን አሁን መጸለዩ ጋር ነው ጥያቄ። መለኮት በስጋ ለሊቱ ሙሉ ወደ ማን ይጸልየው? ወይም ደግሞ አምላክ በስጋ ለሊቱ ሙሉ ወደ ማን ይጸልየው? ኦኬ። ስለዚህ የጸለየው አምላክ ያላገኘው አባቱ ያገኘው አምልኮ አለ ማለት ነው። ቅድም ግን ስላሴ ኢንዲፋይንስ ታደርገው በአምልኮ አንድ ናቸው ብላይ ነበር። ኮንትራዲክት አያደርግም? ሲጠይቀኝ በመጀመሪያ አምልኮት የምትለውን ነገር አስተሳስረ እንደምጠይቀኝ አውቄ ነበር። ግን ሲጸልይ የነበረው አንደኛ፣ እዛ ጋር ሲጸልይ የነበረው ሐዋርያቶችን ለማስተማር ነው። ትጉና ጸልዩ፣ መከራም እንዳይመጣባችሁ ታውቃላችሁ እያለ ነበር ሲናገር የነበረው ሁላ። ያሳየኝ ሌሊት ሙሉ እያስተማራቸው እንደነበር። እንዴ ትጉና ጸልዩ ብሎ ማስተማር ማለት እነሱ እንዲጸልዩ

እነርሱም ቁጣ ሞላባቸው። በኢየሱስም ስም ምን እንዲያደርጉላችሁ እርስ በርሳቸው ተባባሉ። በነዚያ ወራት ይጸልዩ ዘንድ ወደ ተራራ ወጣ። በእነዚያ ወራት ይጸልዩ ዘንድ ወደ ተራራ ወጣ። ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ። ከእርሱም አስራ ሁለቱም መረጠ። ደግሞም ስለ ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ በቃ አሁን ደቀ መዛሙርት አሁን እያስተማረ ነው የሚለውን ተዋውና ወደ ጥያቄ ትመለሳለሁ ማለት ነው። ምክንያቱም እያስተማረ ነው የሚል ነገር አውዱ ላይ የለም። አሁን ጥያቄ፣ አምላክ በስጋ ጸልዋል አልከኝ። ለማንኛውም ጸ ይችላል አምላክ በስጋ ወደ አባቱ ከጸለየ አባቱ ያገኘው የጸለየ አምላክ ግን ያላገኘው አምልኮ አለ ማለት ነው። በአምልኮ አንድ ናቸው የሚለው ነገር አይሰራም። ጥቅሱ የሚያሳየ እንደዛ አይደለም የሚያሳየው አንተ ቃል በቃል የፈለግከው እዛ ጋ እንደዚሁ እንደኔ ጸልዩ ብሎ እያስተማራቸው እንዳለ ቃል በቃል እንደዚህ ኖ አይደለም። ኖ ኖ ኖ እንደዛ አይደለም። ሲጀመር ከነጋ በኋላ ነው የጠራቸው ሲቀጥል ለሊቱም ሙሉ ነው ሲጸል ያደሩ። ለሊቱም ሙሉ እያስተማራቸው ከነበር ከነጋ በኋላ ኬት ነው የጠራቸው ወይስ ለሊቱም ሙሉ ሲያስተምራቸው አደረ ነው ሚያስተምራቸው አደረ የሚል ነገር ሚል ሌላ ቦታ ላይ እንዴት መጸለይ እንዳለባቸው አስተምሯቸው ሊሆን ይችላል። እዚጋ ግን ይዳዝመወቅ እየሰራ አይደለም ያ ነገር እዚህ ጋ ራሱ ነው እየጸለያለሁ እሊቱ ሙሉ ሲጸለይ አድሯል። አሁን አንደኛ የወለ የሚያረኩትን ፖይንት አትዝለው። የመጀመሪያ ፖይንቴ የመጀመሪያ ፖይንቴ ሄኖኬ የመጀመሪያ ፖይንቴ ከፈለገ ያስተምር ከፈለገ ምንም እያደረገ ይሁን ጸለዋል ነው የመጀመሪያ ፖይንቴ። ያስተምርም ያስተምርም ይዳዝ ማተር ለእኔ ማለት ነው። ለአንተ ግን ማስተማሩ ማተር የሚያደርግልህ ከሆነ እዚህ ጋ እያስተማር አይደለም የሚለውን እያሳየው ነው ሰው ወደ ፖይንታችን እንመለስና በአምልኮ ተመሳሳይ አምልኮ ነው የሚቀበሉ ብለኸኛል። እዚህ ጋ ግን አብ የተቀበለው ወልድ ያልተቀበለው አምልኮ እንዳለ እያሳየው ነው። ይሄ ከአንተ ዲፊኒሽን ጋር ኮንትራዲክት አያደርግም ወይ? አያደርግም። እንዴት ነው ማያደርግም? አብ የተቀበለው ወልድ ያልተቀበለው አምልኮ አላደለ። ማያደርግበት ምክንያት ለሁለተኛ ጊዜ እነግርሃለሁ። ኮንፊርም አድርገኝ መጀመሪያ፣ አብ የተቀበለው ወልድ ያልተቀበለው አምልኮ አለ። ጸሎት አምልኮ አደለም ጠሎት እዛ ጋር ሲያስተምራቸው ሲያስተምር አንተ ቃል በቃል ከሆነ የፈለግ ኢየሱስ ክርስቶስ ግን ሲያስተምር የነበረው በምሳሌም ጭምር ነው። አልነበሩም አብሮት አልነበሩም። ሲጀመረ ምን ሆነህ፣ በንጋታውም ጠራቸው ነው የሚለው ከእሱ ጋር እንደነበሩ ያሳያል። በንጋታውም ጠርቷቸው መረጣቸው ነው የሚለው እንጂ ከእሱ ጋር እንዳልነበሩ የሚጠቅስ የመጽሐፍ ቅዱስ ጥቅስ የለም። አልተመረጡም ሁላ ማለት ነው ለ በዛ ሰዓት ላይ ምን አልከኝ? ገና አልተመረጡም ሁላ ማለት ነው እዚህ ጋር ይላል፣ በነዚያም ወራት ይጸልዩ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም አስራ ሁለቱን መረጠ፣ ደግሞም ሐዋርያት ብሎ ሳየማቸው ይላል። እንግዲህ ከእሱ ጋር ነበሩ፣ ግን አልመረጣቸውም ነበር ሐዋርያቶችን ማለት ነው። ከዚህ በኋላ ስለዚህ ሲያስተምር አልነበረም ማለት ነው። ከነጋ በኋላ ነው የጠራቸው እንጂ። ቆይ ሲያስተምርና ሐዋርያቶችን መምረጥ ምንድን ነው የሚገናኘው? ወንድሜ ከእሱ ጋር ነበሩ እኮ ነው። አሁን እዚህ ጋር ይኸውልህ በእነዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ አለ። ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ ያደረ አለ። ከሱ ጋር እንዳልነበሩ አለ። እዚህ ጋር ማስረጃ ሐዋርያቶቹ ከሱ ጋር እንዳልነበሩ እንዳልነበሩ እንዳልነበሩ ያሳያል። ከነጋ በኋላ ጠራቸው ይላል። አንደኛ ከነጋ በኋላ ጠራቸው ማለት ከሱ ጋር የነበሩትን ጠራቸው። ሌላም ሰዎች ሊኖሩ ይችላሉ። ከነሱ ውስጥ መካከል አስራ ሁለቱን መረጠ አይለም ቃል በቃል በነጋውም ጊዜ ደቀ መዛሙርቱን ጠራ። ችግር የለውም፣ ሌላ ክፍል ላሳየህ፣ ችግር የለውም። እዚህ ጋ እያስተማራቸው ነው። አልቅ ከአንድ ጥያቄ ወደ አንድ ጥያቄ ሲዘለ ማለት ነው። አንተም እያመንክ ነው መሆን ያለበት። አይ ኖኖ ኖ ከአንድ ጥያቄ ወደ አንድ ጥያቄ አይደለም፣ እዛው ጸሎቱ ላይ ነው። ጸሎቱ ላይ ነው ሁሌ እያስተማራቸው ከነበረ እናያለን አብረን። ለምሳሌ እዛው ማቴዎስ ላይም ገብታ ማየት ትችላለ። ወይም ደግሞ ከሚል የከፈተልህም ክፍል አለ ነገር ግን ወደ ምድር እሺ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይለናል። ከነሱ ነጠል ብሎ ወይም ደግሞ ማቴዎስ ላይ የምትመለከተው ማቴዎስ 26 ላይ ወታል እንዴ? አሎ አሎ፣ ማቴዎስ 26 ላይ ተመሳሳይ አካውንት እናገኛለን። ሉቃስ ላይ ጸሎት ላይ ላይ ላይ ያለውን ሳትጨርስ ሉቃስ ላይ ከአንተ ጋር እያስተማራቸው ነው እያስተማራቸው አይደለም ብ መከራከር አልፈለኩም። ህሊና ያውቀዋል። ችግር የለውም። ሉቃስ ላይ እያስተማራቸው ነው። አግሪድ መልስ ተመልሶልኛል። አንዳንዴም ስህተት አይደለም ወንድሜ። አሁን እኮ ከጸሎት እኮ ልወጣ ነው። ሉቃስ ላይ ያለው ጸሎት እያስተማራቸው ነው አልከኝ። የምትሄደው ፖይንቴ ጸሎት ላይ ነው። ስፔሲፊካሊ ሉቃስ ላይ ጸሎት ጸሎት ላይ ነው። ኢንጀነራል ጸሎት ላይ ነው ፖይንት አንተ ግዴታ ሉቃስ ላይ ጸለዩ ጸሎትና እንትን ላይ ጸለዩ ጸሎት እያልኩት መከፋፈል አይጠበቅብኝም። ሜኒፖይንት መጸለዩ ነው እንጂ ሉቃስ ላይ መጸለዩ እንደውም ማቴዎስ ላይ መዘገባው አይደለም። ሜኒፖይንት ጸልዋል አልኩህ። አይ ሉቃስ ላይ ያለው ለማስተማር ነው አልከኝ። ኦኬ ችግር የለውም። እሺ ና ያላስተማርበትን ቦታ ላሳየህ አልኩህ። ማቴዎስ ስትሄድ ሉቃስ ላይ ያለው ተመልሶልሃል። ሉቃስ ላይ ፎር ተሴክ ኦፍ አርጊውመንት ዘልየዋልኩ ምክንያቱም የእኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ነገር እኮ የኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ሉቃስ ላይ ያለው ጥቅስ የኔም ፖይንት እንደ ኤቪደንስ የሚቀርብ ነው። አይ እሱ ጋር አጨቃጨቀኝ ቦታ ነው ካልከኝ ችግር የለውም። እሺ ሌላ ኤቪደንስ ማቅረብ ይችላል። ችግር የለውም። አልተመለሰልኝም ማለት አንተ ባትማርበት ከስር ያሉት ይማራሉ። ችግር የለውም በለኝ። አስተማርካቸው፣ እናመሰግናል። ወደ ማቴዎስ ስንሄድ፣ ስለዚህ አልተመለሰልህም ተመልሶላል። በመጀመሪያ ወደ ማቴዎስ እንሂድ። ከስራ ያሉት ተምረዋል። ወደ ማቴዎስ እንሂድ ከሉቃስ ወደ ማቴዎስ ሳይሆን ጸሎት ላይ ያለ ነው። ምናልባት ላለመለስ ፈልገ ከሆነ ችግር የሉም። ብዙ ክርስቲያኖች ይችላሉ፣ እነሱ መጠየቅ ይችላሉ። አይ መለስ ፈልጋለሁ የምትለኝ ከሆነ ግን ከሉቃስ ወደ ምናምን ሳይሆን ከጸሎት ወደ ጸሎት። አሁንም ጸሎት ላይ ያለሁት ከጸሎት አልወጣሁም። ምናልባት ሌላ ፖይንት ባነሳ፣ ከጸሎት ውጪ ሌላ ነገር ባነሳ፣ ኦኬ ያኔ ኩዌሽን ማድረግ ትችላለህ። አሁን ግን እዛው ጸሎት ላይ ሆኜ እየጠየቁ ነው። ስለዚህ ቆይ ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 26 እዛው ላይ ቁምና፣ እዛው ላይ ቁምና፣ ጸልዋል አልጸለይም በሚል አውሩ። ቆይ ሚዩት አርገው፣ እሺ አብዱልፈታ ሚዩት አርጉ። እኛ ቤት እኛ አርጉ ስንል ብቻ አርጉ። ቆይ አንዴ እኮ ጸሎት ነው። ማሂር ገብቶኛል

ሉቃስ ወንጌል ላይ አባቱን አመለከ የሚል አሳይ። ጸሎት አምልኮ ነው ወይስ አይደለም እያስተማራቸው እንደሆነ ነግር ያለው በምሳሌ ነው። ኢየሱስ ክርስቶስ ጸሎት አምልኮ ነው ወይስ አይደለም? ይኸውልህ ወንድም አንዴ ስማኝ፣ ጸሎት አምልኮ ነው ወይስ አይደለም? መልስልኝ። ይቅርታ፣ ለሰው ከሆነ አምልኮ ነው። ሰው ወደ አምላክ ኢንጀነራል ጸሎት አምልኮ ነው፣ ለሰው ከሆነ ማለት ነው። ለሰው የሚለው ይሰመርበት፣ ለሰው የሚለው ይሰመርበት። ግን ኢየሱስ በሰውነቱ ጸልዋል አለ አይደል? ለሰውነቱ የጸለየው አምልኮ ሳይሆን ሰው። አምላክ በሰውነቱ ወደ ማን ጸለየ? ስለ ወደ አባቱ ጸለየ አልከኝ። ወደ አባቱ ጸለያ ለማስተማር ኦኬ። ስለዚህ ፌክ አምልኮ አለ ማለት እኮ ነው፣ ሲምፕል። እሱ ፌክም በለው ምንም በለው ማለት ነው። እየመለስኩልህ ነው፣ በቃ እኮ ችግር የለውም። ሉቃስ ያለው ፌክ አምልኮ ነው ተስማማል። አመለከ የሚል ግን የለም። ጸለያ ነው። ጸለያ ማለት ጸሎቱ የአምልኮ ሳይሆን ፌክ ጸሎት ነው ሉቃስ ያለው ተስማማኝ። አንተ እኮ እስካሁን እያወራ የነበረው እንዴ! ጉድ ፈላ። ተረጋጋ ሄና አሁን እየጠየኩ የነበረው ሲጸል እያስተማረ ነው አልከኝ። ያ ጸሎት አምልኮ አይደለም ወይ ስለ አምልኮ አይደለም አልኝ። ስለዚህ ሉቃስ ያለው ፌክ ጸሎት ነው ወይም ፌክ አምልኮ ነው ብለን እንዝለለው። ተስማማን። ማስረጃ አምጣ ብለህ እኮ አታመጣም። ፌክ አምልኮ ነው የሚለውን ማስረጃ አምጣ ብለህ አምልኮ አይደለም ማለት ነው፣ አይደለ አምልኮ ነው የሚል ቃል በቃል እኔ እየጠየቅኩህ ያለሁት ሄኖክ ጸሎት አምልኮ ነው ወይ አልኩህ። ጸሎት አምልኮ ነው ወይ አልኩህ። እኔ እኮ ያንተ አይደለም ካልከኝ እንደምትነግር ያለው ጸሎት አምልኮ ነው ወይ ስለ አዎ አምልኮ ነው አልከኝ። ኦኬ ጸሎት አምልኮ ከሆነ እዛ ጋ የ ውስጥ የጸለየው ጸሎት አምልኮ ነው ወይ ስለ አይ አይደለም አልከኝ። ስለዚህ ፌክ ነው ማለት ነው። አምልኮ ካልሆነ ስለዚህ ያንም ፌክ ነው ብለን ተስማምተን ተስማማን ወይስ አል ማለት፣ እንደዚህ ኮንቨርሴሽን ሳይሆን እያደረግን ያለ ነው። እየጠየኩህ እየመለስክልኝ ነው። ስለዚህ ተስማማን ወይስ አል ተስማማንም፣ አልተስማማንም ያልተስማማንበትን ምክንያት ልንገርህ። አንድ ደቂቃ ትሰጠኛለህ ሄኖክ ማለት ነው። ችግር የለውም። እኔን አውራኝ፣ አንድ ደቂቃ። ጸሎቱ አምልኮ ነው አይደለም። ሰው ወደ አምላኩ የሚጸልይ ከሆነ ሰው ነው አይደለም? ፍጹም ሰው ፍጹም አምላክ ነው። አምጣ ጥቅሱን። እሺ ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አምጣ። እኔ ሰው መሆኑን ነው፣ ማቆባዩ ላይ ሰው መሆኑን። ጥቅሱን ጥቅሱን አምጣው። እሺ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው አለ። ማን ነው እኔ ሰው ነኝ ያለው ማለት ነው። ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብራም እንዲህ አላደረግም ያለው ማነው? ጠቅሱን አምጣና አውዱን የገለጠም ዮሐንስ ወንጌል ምዕራፍ 8 ቁጥር አርባ ላይ ኦኬ። የዮሐንስ ወንጌል ምዕራፍ 8 ቁጥር አርባ ይሄንን የማታውቀውም እስከ ዛሬ እሺ። ምን ችግር አለው ታዲያ? እናንተ ካወቃችሁት ይበቃል። ማወቅ እውቀት አይደለም። ማነው ሰው ነኝ ያለው እሺ ንገርኝ። አሁን እረሱ ኢየሱስ ነው እኮ እንትኑ ንገርኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እነሱ ሲጨቃጨቁት እሱን ለመግደል በሚያደርጉት ጥረት እኔ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። አብርሃም ግን እናንተ ምን ምን አለ? ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አብርሃም። እና ቆይ ላንብብልህ ጥቅሱን፣ በደንብ ላንብብልህ ምን እንደሚል ማለት ነው አሁን አንተ ግራ ከገባ አውዱንም ጨምሬ ልንገርህና ከዛ በኋላ እንትንላለን ምን አለ መሰለ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም እንዲህ አላረገም። እናንተ አባታችሁን ስራ ታደርጋላችሁ። እኛ እስከ ዝሙት አልተወለድንም። አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ኢየሱስም አላቸው፣ እግዚአብሔር እሳ አባታችሁ ከሆነ በወደዳችሁኝ ነበር እያለ ይቀጥላል። ስለዚህ ከእነሱ ጋር በነበረው ጭቅጭቅ ኢየሱስ ራሱን ሰው እያለ ይናገራል። ተስማማል? ስለዚህ ጥሩ። አንተ ደግሞ አሁን ምን ታመጣ? እኔ አሁን ሰው ስለሆነ ጸሎቱ የአምልኮ ነው ብዬ ቁጭ አልኩኝ። አንተ ደግሞ ፍጹም ሰው ፍጹም አምላክ ብላል። ቁጭ አርገው ጥቅሱን፣ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቁጭ አርገው፣ በጣም በጣም ቁጭ አርገው። እስል ር ስላልነገርህ እችላለሁ፣ ግን እዚህ አውድ ላይ ከአብርሃም በፊትም እንደነበረ እሱ ሌላ ታሪክ ነው። ከአብርሃም በፊት የነበረው ሌላ ታሪክ ነው እሱ፣ በተስፋ ቃል ነው። ቆይ ቆይ ቆይ፣ አልጠየኩም ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አምጣው። ፍጹም ሰው ፍጹም አምላክ። አዎ አምጣው። በጣም ኦኬ። ቃል በቃል ነው የፈለከው? አዎ ቃል በቃል ቃል በቃል እንደዛ ተብላ አይቀመጥም። የለም የለም፣ በቃ የሌለ ነገር አትበላ። በቃ አይ ነው ችግር ፍራሴ ታደርገውን ችግር የለውም። የሉቃስ ወንጌል እዛው ሉቃስ ላይ ከእን እዛው ሉቃስ ላይ ምዕራፍ 22 ከቁጥር አርባ ላይ ወደ ስፍራውም ደርሶ ይላል። ወደ ስፍራውም ደርሶ ሐዋርያት ወዳሉበት ማለት ነው። ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ወርወራ የሚያክል ራቅ ብሎ ተንበርክኮ፣ አባቶ ብትፈቅድች ጽዋ ከኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ይላል ከሐዋርያቱ ራቅ ብሎ እየጸለየ ነበር አይደለ እያስተማራቸው ነው። እዚህም እንትኑ ነገር ሉቃስ ወንጌል ምዕራፍ 22 ቁጥር 41 እና 42 ከአርባ ጀምሮ ይ ብትፈቅድስ ይቺ ጽዋ ከእኔ ውሰድ፣ ነገር ግን ከእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበረ።

እስከዛ ጉዳይ ዲያን እንኳን ሰላም ን በለው። በቃ አንዴ ሰላም አለይኩም፣ መሐመድ ወንድማችን እስከሚመጣ ድረስ እስካሁን ዝም ሰላም ሳንላቸው፣ ፌዝ ወንድማችን ጉዳይ ዲያን ወንድማችን፣ ወዐለይኩም ሰላም። እንዴት ናችሁ? እንዴት ነህ ሀቢቢ? ሰላም ነው ሰላም። ትምህርቱን ሙሉን እየሰማው ነበረ እና ስራ ላይ ነበርኩ፣ ለዛ ነው ያ እንግዲህ። ቀጥሉ ቀጥሉ አለ። አፈን ይቅርታል ዛ ነው እሺ። ውይይት ላይ ስለሆነ ስላልተመቸኝ ነው እንጂ ምንም ችግር የለውም። ቤት እናገር አለው መናገር ነው ዝም ያልኩት። ሰላም አለይኩም ብያለሁ። ሁላችሁም ከታች ሎቢ ላይ ያላችሁ ቴክስት ምጽፍ ሁሉ ሰላም ብዬ አለው። ኡስታዛችንም መቷል። ኡስታዝንም አስገቡልኝ ጀማል፣ ወይ አብዱል መጂድ፣ ወይ ጀማል አንዳችሁ። ማሻአላ። እሺ። ሄኖክ ግን አልወጣም። ሄኖክ አላይ። እሺ ሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ እንዴት ናችሁ? አልሀምዱሊላህ። እንደናንተ መቀጠል። ምን እያወራችሁ ነበር? ስላሴን የሰበከ አንድ ነብይ እያለን እየጠየቀን ነው ኡስታዝ። ሰው መቷል። ሄኖክ አለ። ሄኖክ በጣም በቃ የሌለ አለ እያለ ገጅሯል እስካሁን። እስቲ ካለ እሱ ይቀጥላል፣ ከሌለ ደግሞ ተዋህዶ ይቀጥላል። እድል ስጡ እያለ ነው። እሱም ከሁለቱ አንዱ ጋር ቀጥል። ከማጋዳ ራ ይምረጠው ራሳቸውን። ሄኖክ አለ መቷል። ሄኖክ እሺ የለም፣ ይሄኖክ እሺ፣ ተዋህዶ ቀጥል፣ በቃ እሺ። እንዴት አላችሁ? በላይም በታችም ያላችሁ ሰላማችሁ ይብዛላችሁ። ሰላም ናችሁ ወይ? እንዴት ናችሁ? ሰላም ሰላም። ተዋህዶ እንዴት ነህ? ሰላም ነው። አሎ ለይዲ። እሺ፣ በስላሴ አማኝ ነህ አይደለ? አዎ፣ ስላሴ አማኝ ነኝ። አንዳንድ ነገሮች እንድንግባባ ለማሞሻ ያክል አንዳንድ ነገሮች እንመላለስና ወደ ባይብል እንገባለን። ኢንሻላህ እንደምትመለከተው የስላሴ ትምህርት ስላሴ ማለት